ይህ ልጅ ስሙ ማን ነው ባላቀውም፣ ብቻ ግን ምንድነው የፈለገው መሰላችሁ? በቅምጥሌ መፈመስ ነው የፈለገው እንጂ ፍቅር አይደለም። እብደት ነው፣ ይሄ እብደት ነው የሚባለው። የእብደት ጥግ ማለት ነው እንጂ ሪል ሰው ሲያፈቅር እኮ እንደዛ አይደለም። ባይዘወይ ማለት ነው። አይ ነው በነገራችሁ ላይ ማለት ነው። አንድ የሰፈራች ልጅ ነበረ እና ጋዜጠኛ ነበረች፣ ዜና አቅራቢ ማለት ነው። በጣም በጣም ከምላችሁ በላይ ነው የሚያፈቅራት ግን ልጅቱ አይት እንዲህ እንኳን መንካት አይችልም። የትኑር የትኑር አያውቅም። ግን ዘገባ እሷ ስታቀርብ ማለት ነው ማርያምን አምላችሁ የሆነ ቦታ ውጭ ላይም ከሆነ እንጠራው እና ሩጦ በቃ መጦ ቤት ከገባ የሆነ ከዛ ከምትታይበት ቤት ከገባ ማንም ነው የማያወራው ጸጥ ብሎ ነው ምስጥ ብሎ የሚያየውና በቃ ጥፍት ስትል ኡፍ ምናምን ነገር ይላል ማለትና፣ ከምሩ ነው የሚያፈቅራት። በቃ ፎቶ እስክሪን ከበሩ ምናምን በቃ ብዙ ፎቶ አለ እሷ ማለት ነው ልክ። ዜና ስታቀር በምታቀርብ ቁጥር ያነሳታል ገባችሁ ፍቅር ማለት ያ ነው ዝም ብሎ ማናገኘውን ሰውም ልናፈቅር እንችላለን ግን ያ ሰው ባለትዳር ሊሆን ይችላል ወይ ደግሞ ሌላ ውጭ ሀገር ብትሆን አብረህ ከንፈ ልትሄድ ነው እንዴ አትሄድም አይደል እንዴ ግን ያንተ ምንድን ነው ያንተ ባሰ ያንተ ባሰ ባለፈው ቲሸርት እያሰራ ነበረ ምናምን ምናምን እየመጣ የነበረው አሁን ደግሞ ይባስ ብለ ጭራሽ ራሴ ውሉ ላጠፋ እችላለሁ ምናምን እያልክ ነው ባለፈው ቅምጥሌ ላይ እኮ ግን ይታያታል። በነገራችሁ ላይ ማለት ባለፈው ምን አለች ብሩኬ ስጠይቃት የምር በአንቺ ፍቅር እሞታለሁ ቢልሽ ምን ታደርጊያለሽ ሲላት ምንድን ነው ያለችው? አይ ትሪ ስላደርገው እሞክራለሁ ምናምን ብላ ከዛ መጨረሻ ላይ ለነገሩ ደግሞ እኔን ስላችሁ ነው አሉ መስሏችሁ ራሴን ላስፋያላችሁ ብላ ነበር። ይሄው መጣልሽ፣ መጣልሽ። እሷ እኮ ታዲያ እሺ እላለሁ አላለች፣ አላለች። መኖቱን ለመናገር ሰምታል ደግሞ በደንብ አድርገ እና ሄ አንተ ምንድን ነው በመጀመሪያ ደረጃ መፈመስ ነው የፈለግከው ሁለተኛ ደረጃ ደግሞ ይሄ ብልግና ነው። አንዲትም ባለትዳር ሴት አፈቀርኩ ወደድኩ፣ በቃ እሷ ወደ እኔ ትምጣ ማለት የብልግና ብልግና ነው። ገባ አይደለ ፍፄ? እግዚአብሔር ይስጥ። እንደው ምንም በቃ መሸባበቅ የሌለው ግልጥ አድርጎ ግልጥልጥልጥ አድርጎ ነው የነገረ። ገባ። ባለትዳር ነች አለ እንዴ! ፍቅረኛ ማለት ጓደኛ ማለት እኮ ትዳር ነው አይደል? ባል ነው አይደል? ሚስት ነች አይደል? እና ዕቃ ዕቃ ጨዋታ ሊጫወቱ ነው እንዲህ። መጀመሪያ ፍቅረኛ የሚሆኑት ትዳር ሊይዙ ነው ነገር ነው ወይስ ምንድነው? ይሄ የሆነ አንዳንዶቻችሁ ለቁማር የምትገቡበትን ፍቅር ልክ እንደዛ ነው የሚመስላችሁ። ሰው ፍቅር ሲጀምር ልክ የሆነ አሁን ለምሳሌ አንተ እየተጫወትክ ያለው ቁማር አለ አይደለ፣ ልክ አንተ እንደምትጫወተው አይነት የሆነ ቃቃ ጫውታ ተጫውተው ከዛ ሊወጡ ነው ይመሰለ። እንዴ የሰው ልጅ እኮ ወደ ፍቅር ሲገባ ወይ ደግሞ ወደ ጓደኝነት ሲጀምር ነገን ከነገን በኋላ ትዳር፣ ልጆች፣ ልጅ ልጆች ብቻ ፋሚሊ ለመፍጠር ነው ፋሚሊ ለመሆን እንጂ ዝም ብሎ ደርሶ መልስ አይደለም የሚገባው ስለዚህ ቆም ብላ አስበ ተረጋግተ ብታስብ ጥሩ ነው። ፍፄ እንደውም በጣም ተረጋግተ እያወሩ ነበር። አንድ ጥፊ ብታጋጩ አንድ ቦክስ ጥሩ እኮ ነበር። አይ ፍፄ አይ ዞን ልህ ነበር እኮ ግን ይመች። ለማንኛውም ለምን ልጁን አገኙት ምናምን? ያው ሊነግሩትም ስለፈለጉ ሊሆን ይችላል፣ ወይ ደግሞ እንዲሰራ ስለፈለጉ ሊሆን ይችላል። ያው በውስጥ ጨቃጭቋቸው አውርቷቸው ሊሆን ይችላል እንዲሰራ ምናምን። እኔ እየፈራዋለት ምንድነው ነገ ከነገ በኋላ ቅምጥሌ እንዳያገኛት ነው። ገባችሁ ነገ ከነገ በኋላ ያው እንዳልኳቸው አሁን ፍፄን አገኘ ማለት፣ ፍፄ ደግሞ የቅምጥሌም የቡራም ቤስት ቤስት ወንድማቸው በቃ ጓደኛ ከምለው ወንድም ልበለው፣ ስምሪቢ ደግሞ እህታቸውን አስገባቸው። ስለዚህ እነሱን በሆነ ነገር ሰባብኳቸው በቃ ስሞ ስደፋስ ከነበር ብሎ ምናልባት እነሱን አገናኙ ብሏቸው አገናኝቷቸው የሆነ ሌላ ድራማ ውስጥ እንዳያስገባቸው ብቻ ነው እንጂ ለነገሩ ይግቡ ይስሩ፣ ምንድን ነው ያው ነው፣ ምንም ቢሰሩ ምንም ችግር የለውም ግን አርፈ ተቀመጥ። እኔ ግን ሰው ሁሉ እፍረቱን እብስ አድጎ በልቶታል። ፈጣሪው ትግስት ውስጠኝ። እኔ የምላችሁ አንዳንዴ ምን ጥያቄ ስጠይቅ፣ ወይ ደግሞ ለምንድን ነው ይህ የሚደረገው ስል የሚመለስ ሊመለስ ምንድን ነው መፈመስ ፈልገው ነው የምትሉኝ? ና መፈመስ በማይሆን ነገር ወይ ደግሞ ከሰዎች አይን እኮ ልትገቡ የምትችሉበት መንገድ አለ። አይ ነው ግን በሆነ ባልሆነ መንገዱ ናችሁ መጣችሁ። ከመፈመስ ቢቀርባችሁ ቢቀርባችሁ፣ የምሬን እኮ ባይዘዌ እንደዚህ የሆነ በዚህ በማይሆን መልኩ መጣችሁ። ሰው ምናልባት ያወቃችሁ ወይ ደግሞ እያየላችሁ ያለውን ነገር ነገ ከነገ በኋላ ወደ ራሳችሁ ማንነት ልመለስ ብትሉ ወደ ራሳችሁ ማንነት ስትመለሱ እነዛ ሰዎች አብረው ይጠፋሉ ማለት ነው። ምክንያቱም መሰሎች ስለሚከተሏችሁ ሁሉም ሰው እኔ ለምሳሌ መሰሎችን ነው የሚከተለው፣ ማለት ከኔ ጋር የሚሄዱትን የምፈልጋቸውን፣ እኔም የምፈልገውን አይነት ነገር የሚያደርጉ ሰዎች ገብቷቸዋልሁ አልምላችሁ የሆነ እንጂ ዝም ብዬ የማላቀውን ሰው ደግሞ የማይመችኝኝን ሰው አልከተልም። ምክንያቱም ስልኩ ኔ ጊዜ ኔ ታይም ኔ ዳታው ኔ የምፈልገው ነገር ነው የማየው። ሶ ዝም ብላችሁ የማይሆን ነገር ይዛችሁ እየመጣችሁ እንትን አትበሉ እባካችሁ። እንዴ ደግሞ ሌላ ሰውም እንኳን ልምድ ሌላ ሰው አፈቅርኩ ወደድኩ በልምድ ቅምጥል ላይ ጥምጥም አላችሁ እንዴ? ብሩኬ ላይ ጥምጥም አላችሁ። ጉድ እኮ ነው። አንዷን ብሩኬን አፈቅራለሁ እያለች ነበር ወይ። ጉዴ ፈላ ዘንድሮ ው ግን፣ ምንድን ነው ይሄ የመጨረሻው ዘመን የሚባለው ዘጠነኛው ምንድ የሚባለው ምንድን ነው፣ በዛ ዓመተ ምሕረት ላይ ደርሰን ነው እንዴ ጋይዝ? ምክንያቱም እያያችሁት እንዳላችሁት እያየሁት እንዳለሁት የሆነ ባለ ትዳርን ሴት አፈቀርኩ። ባለ ትዳር ነው እንዳፈቀርኩ። እሪ ሰው ቢያፈቅርም እኔ አፍራለሁ፣ ባፈቅርም ዝም ነው ምለው ወይ ደግሞ እንዴት መሰላችሁ? የምር ግን ማለት ቤትስ አንድ ነገር ልጠይቃችሁ ወይ ልንገራችሁና በፊት ፍቅር ስታፈቅሩ ማለት ነው እኔሳ ፍቅርም እንዳርኩ ልንገራችሁ በግልጽ አይደለም የተናገርኩት ማለት እንደዚህ አፍቅሬ አለሁ ወይ ልጅ አፍቅሬ አለሁ ወይ ደግሞ ሲጠፋባችሁ የትዶ ነው ምናምን ብላችሁ አትጠይቁም? እንዴት ነው ምትሉት? ያ ሰው ሲጠፋባችሁ ወይ ከስራ ቦታችሁ ከሆነ የምታፈቅሩት ወይ ከክላስ ከሆነ ምናምን ያ ሰው ሲቀር አንቺ ምንድነው ይሄ ልጅ አልመጣም እያሉ ነው መሰለኝ። ስ ምድ ይሄ ለምና የሆነ በሌላ ዞን እንዳላስመስላችሁ ነው የምትሉት ማለት ነው። ከዛ በቃ ግን እኮ እራሳችሁ ነው የምትፈልጉት፣ ወይ ደግሞ ራሳችሁ ነው የምትፈልጉት። ከዛ ደግሞ የምንትላላችሁ የሆነ ስለዛ ሰው ማጣራት ከፈልጋቸውና የሆነ ስልጅ እኳ ፍቅረው ምናምን እንደዚህ ብሎ ምናምን ብቻ በሆነ በሆነ መልኩ አድርጋቸው ነው የታዋጡት እንጂ አፈቅረዋለሁ ብላችሁ ለራሳችሁ ጓደኛ እንኳን ቶሎ ለመናገር በጣም ይከብዳል፣ አይደለም እንደዚህ በፐብሊክ በአደባባይ ወጣችሁ የሆነ ስለ ፍቅር እንደዚህ ማውራት። በዛ ላይ እያፈቀረን ሰው አይኖ ፍቅር እውር ነው ይባላል። ፍቅር ደግሞ ኮንፊደንስ ይፈልጋል ግን ከባለት ዳር ሴት ላይ ወይ ደግሞ ከባለት ዳር ወንድ ላይ አይደለም። ኮንፊደንስ የሚፈልገው ግልጽነት ነው የሚፈልገው። ለምን አፈቀርክ አይደለም ግን ያፈቀርከውን ነገር መተው ይቻላል መተው ይቻላል። ምክንያቱም አትሆነ እንደማትሆነ ድብን አድርገ እያወቅ ባለት ዳር እንዶች ወይስ ደግሞ ፈታታግባ እንዴ? ስለዚህ እስኪ የሆነ የድሮ ማንነታችን ቢመጣስ? እኔ አሁን እኛ አሁን በእኔ እድሜ ያላችሁ አሁን በጣም የድሮ ሰው ሆነን ሳይሆን ግን ከአመት አመት ለምሳሌ እንደው ከሁለት ዓመት በፊት ልበላችሁና ሌላ ነገር ነበር። አሁን ደግሞ ሌላ ጉድ ጉድ ጉድ ጉድ። እግዚአብሔርን እንዴ ሴቶችን በቃ ወደ ሆኑ ካፈቀራችሁ አፈቀርኩላችሁ ዳችሁ ነገር አር አይነግርም እንዴ እንትን በሉ ማለት እሱ ወደ አንቺ እንዲመጣ ማት በቃ አንቺን አይ ላቭ ዩ እንዲልሽ በቃ ከሱ አፍ አፈቅርሻለሁ የሚለው ቃን እንዲወጣ የሆነ የሆነ ነገር አድርግሽ የሴቶች ብላ ታውቃላችሁ። ከእሱ አፍ እንዲወጣ አድርጉ እንጂ እናንተ ከጠይቃችሁ ምናልባት ለጊዜው ለጊዜው የእሱ ስሜት ብል ይኖረው ይችላል፣ ወይ ደግሞ ምናምን ችግር የለውም፣ ወይኔ እንኳን ነገርሽ ምናምን ሊልሽ ይችላል። ግን መጨረሻችሁ አምረው፣ እውነቱን ነው የምነግርሽ እግዚአብሔርን፣ መጨረሻችሁ ጭራሽ ነው የማያምረው። ደስ አይልም። ምንድን ነው ችፈጣጣ ነው የሚልሽ ማለት። ጊዜው ነው ምናምን አትበሉ። የለም ጊዜው ምናምን፣ እኛ ኢትዮጵያዊ ነን። የሴትነት የራሱ የተፈጥሯችን አለ አይደል? ስለዚህ ቀስ በሉ፣ ሰከን በሉ። እናንተ አትጠይቁ። እናንተ ከጠይቃችሁ ይተዋችኋል። ግን እንዲጠይቅሽ አድርጊ። እሱ እስኪጠይቅሽ ጠብቂ። ወንዶችም ደግሞ ምንድን ስግጥ አትበሉ ይገባችኋል አንዳንዴ በቃ ሴት ልጅ የሆነ የሆነ ነገር ምናም ካሳየች በቃ ወዳለች ወይ በቃ ፍቅረኛ እንዳለ ንገራት ወይ ደግሞ አፈቅርሻለሁ በላት ምንድ እናንተ ደግሞ ምታዝጉ አዝጎች የምር እየገባቸው እንዳትገባቸው ይሆናሉ ታበሳጩ እና ቤተሰብ ቅምጥሌን ቡራን ተዋቸው ፍቅራቸውን እስኪ አሁን አንድ ነገር ልንገራቸው አንድ እውነታ ምናልባት ካሜራ ላይ መጠው ሲያወሩ ይህ ማስመሰል ወይ ደግሞ ውሸት ነው እንበል ለምሳሌ ብሩኬ ካሜራ ይዞ በቀደምነት ሲያወራት ቅምጥሌን ሰምታችኋት፣ ሰምታችሁታል ናፍቀሽኝ ነው ናፍቀይ ናፍቀሽ ነው በለኝ እያለችው በቃ በስልክ ሲያወሩ እንዴት ደስ እንደሚል ማለት ነው። እግዚአብሔር ነው ምላችሁ፣ በቃ ደስ ይላል። በቃ የሚያወሩት አወራር ምናምን ስምጥ ነው ምለውና ምንድነው፣ በስልክ ሲያወሩ እንኳን ማወቅ ትችላላችሁ ሪል እንደሆነ ማለት ነው። ቅምጥሌ ትናንት ስታወራው ብሩኬ ሰምታችኋል። በቃ ሻወር ታጣጥበይ ምናምን እደውልሻለሁ ምናምን ነገር እሺ፣ በቃ እኔም ከመጣሁ እመጣለሁ፣ የሆነ በስልክ የሚያወሩት ነገር በቀን 15 ጊዜ 15 ስማ፣ ትንሽ ነው፣ 50 ጊዜ እንደሚወሩ ነው የሚያሳየው። በዛ ላይ የሆነ ስምጥ ያለ ፍቅር እንዳላቸው ይሄ መተሳሰብ፣ መከባበር፣ መዋደድ፣ የሆነ መተሳሰብ ለነገ በጣም ብዙ ትልቅ ትስስሮች አላቸው። ገባችሁ? ከዚህ ላይ መረዳት ትችላላችሁ። እንዴ ቅምጥሌ አሁን ሌላ ሰው ማንም ቢመጣ እኮ አትስምም። አይታችኋት ከሆነ አይደለም፣ ልትም እንዲ አትጠጋቸው፣ ሙላ በርቀት ነው። ፕራንክ ስታርግታ ብሩኬንስ አታረገዋለች። በቃ አያችሁ በደንብ አድርጋችሁ ማወቅ ትችላላችሁ። ብሩክ የራሱ ማንን ማይስም ግን ቅምጥ ሌላ ሲሆን እንዴት እንዴት አድርጎ ራሱ እንደሚስማት ውድ እና በገዛ ባሏ በገዛ ሚስቱ እንደፈለጉ መሆን ይችላሉ። መብታቸው ነው። ሲቀጥል በዛም መጠሻ ፈቅራሉ። በዛም መጣ አፈቅርሻለሁ ብላ አይመጣውም። በቃ ዝም ብላችሁ እንደ ማንኛውም ሰው እኮ ቪዲዮ ምናምን መስራት ትችላላችሁ። ገባችሁ። ግን የሆነ ላግኛችሁ ያላችሁ ማስጨነቅ ከዛ ደግሞ የሆነ የማይሆን ነገር ራሴን ላጠፋ ነው ለምን ጥልው አትልም እንዴ? እስኪ ወንዱ ሁኑ። ሲጀመር የእውነት ወንድ ልጅ የሆነ ሰው የእውነት ወንድ የሆነ ሞታ አለው ራሴን አጠፋለሁ አይልም። በፍቅር ማለት መቤቴን አይልም አይልም፣ አታስመስሉ። በቃ ወንድ የሆነ የእውነት ጀገን ብሎ ጀግና ሆኖ ተለውጦ ነው የሚያሳየው እንጂ ሞታ አለሁ አይልም። ደግሞ እኛ ምን አገባን እንዴ? ምን አይነት ነገር ነው? አንዳንዴ ነገሮቹ የገቡን እንዳልገቡን መሆን ልክ አይደለም እና ስምሪም ፍፄም ትናንት እያላችሁት የነበራችሁን ነገር ሁሉ ደስ ይላል። ልጁም እንግዲህ አደብ ይገዛ፣ ደስ ይለኛል። እንዳልኳችሁ እነሱ ጋር መገናኘት ነው የፈለገው በጣም ረዥም ጊዜ ሆነው እንደት እያለ እያለ እያለ የመጣ ያለው እና ብሩኬንም ቅምጥሌን ማግኘት ይፈልጋለን ይ እንዲሁ ስረዳው እና አይ ቲንክ ምናልባት የሆነ ቀን ያገኙታል ብዬ አስባለሁ። በተረፈ ደግሞ ተረዱት፣ የውነት ፍቅር እኮ ገባል ነው ወይ ብቻ ተረዱት። አይዞን ነው ወንድ፣ አይዞን ጠንከር፣ ጀገን ነው ማለት፣ ልፍስፍስ አትሆን ቀብረር፣ ኮራ ወንዳ ወንድ እንደዛውን እና አይዞን የኔ ወርቆች እስኪ ሲ ሲያምሩ እቅፍ አድርገው ከደረቷ ላይ ደግሞ ልጥፍ ብሎ ወይ! የረዱ እናንተ ልጆች ግን ምን ይሻላቸዋል? ከሰው አይን ይጠብቃችሁ ከምቀኛ ከሸረኛ መድኃኔዓለም ይጠብቅልኝ። ከፍ ላችሁ የልጅ የልጅ ልጅ ውልልድ አድርጋችሁ ለማየት ያብቃን። እወዳችኋለሁ። መልካም ቀን ይሁንላችሁ። ባይ